ብዙ ነገሮች እናሳለጉኝ ማለት ነው። ብቻ ይሄንና ሁላችሁም ግን ዱዋ አድርጎልኝ፣ ሁላችሁም ዱዋ አድርጎልኝ በያላችሁበት ቦታ ሁላችሁም ዱዋ አድርጎልኝ፣ በጸሎት አስቡኝ። በቃ ከኔ ጋር ሆኖ የኔ ነገር ምናምን ማንም ላይ አይድረስ፣ እኔ ላይ ድረስ ሁሉ ማንም ላይ አይድረስ። ሁነቴ ነው የምላችሁና በጣም ከባድ ነው። በጣም ከባድ እስኪወልዳለች አላቅም ለማለት ነው። ለማንኛውም ቤት ብቻዬን ነኝ። ለምን አትመጭም? እኔ ከአረብ ሀገር ላይ ወደዚህ ስመጣ እኔ ሀገሬ ላይ ደስተኛ ኑሮ፣ አሪፍ ኑሮ ወይ ብዬ ነበረ የማስበው፣ ግን እንዳሰብኩት አልሆነም። የዛው ዋጋ ምንድነው የሚለው እንደሰማችሁት እኔ ይህንን ነገር ማመን ነው ያቃተኝ፣ እና በጣም ነው ከበደኝ። ማልቀስ አልፈልግም ነበረ ነገር ግን በቃ ብዙ ቀኖች እኔ ብቻዬን አልቅሻለሁ፣ ብቻዬን አንብቻለሁኝ፣ ብቻዬን ብዙ ስቃዮች እናሳልፍ ያለው አላልቅስም ብዬ ነበረ። ነገር ግን እያንዳንዱ ነገር የሚያስለቅስ እንጂ የሚያስቅ ወይም የሚያዝናና ነገር አይደለም፣ እኔ ህይወት ውስጥ እየተፈጠረ ያለው። ሰላም ሰላም ደናናችሁ፣ ደናናችሁ በይ ደና ሰላም ሰላም ድና። የተከበራችሁ የእማማ ጨቤ ቤተሰቦች ደናናችሁ፣ ወይ ያላችሁልን፣ እኛ ደናናን አልሐምዱሊላ። ያ ከራስ ቤት ከሁለት ልጆች ይጋር ሻላ ቻው። ይገረመኝ፣ አንተ ያደረግከው ነገር እኔ እኔ ላይ ቁማር ነው የተጫወትከው። እኔ ስልኩን ጠልፌዋለሁ። ምን እንደምታደርግ ምናምን እኔ አስፈላጊ ከሆነ ሚዲያ ላይ ምናምን ነገር እዘረግፍልሃለሁ። ምን እንደምታደርግ ማለት ነው። እኔ ወለድኩኝ፣ እኔ ተሰባበርኩ፣ እኔ ቁጭ አልኩኝ፣ አይደለ ቤት ከአገልግሎት መስጫ ክልል ውጭ ሆናለች ብለህ ነው እኔ ላይ የምትማግጠው፣ እኔ ላይ ቤት ድረስ ሴት ምናምን ነገር የምትጠራው፣ ሚስቴ ወልዳለች ምናምን እያልክ ምናምን ነገር የምታወራው፣ ስለ እኔ ብዙ ብዙ ነገር የምትለው። እኔ ቢስሚላ። እኔ ግን አንተን እንደዚያ አልነበረ የምጠብቀ ያልከኝ ነገር ሌላ ነው። የተገበርከው ነገር ሌላ ነው እኔ ኢቨን እንኳን ልጄን አስገርዤ እንቅልፍ አጥቼ ነበረ ሰሞኑን ማለት ነው። እና ምን አስበህ ነው አንተ እኔ ላይ የምትማግጠው? ምን አስበህ ነው እኔ ላይ አንተ ይህ ሁሉ ቁማርን የምትጫወተው? አንተ እኮ እኔ ስትቀርበኝ ማለት ነው፣ መጀመሪያ ከነበረው የተመሰቃቃለው ህይወትሽ ምናምን ነፃ አወጣሻለሁ ብለህ የወደድከኝ መስለህ ብዙ ብዙ ነገርን አስረሳሻለሁ ብለህ ያለቀስሽበትን ቀን አስረሳሻለሁ ወይ ሳቅሽን ቅርብ አደርግልሻለሁ ሰውኝ ብለክ እኮ የቀረብከኝ ሰው ነበርክ አይደል እንዴ? ዛሬ ላይ ግን ምን ምን መቶ ምን ተቀይሮ ነው እኔ ላይ እንደዚህ ግልብጥብጥ ብለህ ምናምን እኔ ያልሆነ ፊትን የምታሳየኝና ያልሆነ መግባርን እኔ ካንተ እማየው እኔ ቢስሚላ ሴቷ ሴቷስ ወንዱ እሺ ባለገ እንበል፣ ሴቶች ገን ባለትዳር እንደሆነ እያወቃችሁ ሚስቴ ወልዷል ነይ እየተባልሽ ምናምን እቤት ድረስ ዘግ እያልሽ ምናምን የምትሄጂው በገዛ አልጋዬ ላይ በገዛ ቤቴ፣ በገዛ ንብረቴ፣ በገዛ ሁሉ ነገሬ ምናምን ነገር ሌላ ሴት መታ ምናምን ስትማግጥ ምን የሚባል ነገር ነው? ቆይ አሁን እኔ እኮ ከእናትህ እኮ ተሽለህ እኮ አልተገኘህልኝም። እናትህ ስለኔ ያላት አመለካከት ምንድን ነው። ልጅ ስላላት አትሆንም፣ ለትዳር ነው አይደለ እሺ እሷ አለች እንደዛ ግልጽ። እኔ ማን እንደሆነ ጥላቴ ምናምን ነገር አወቅኩኝ እንበል። በይቅርታ አለፈ ሁሉም ነገር እሺ ያልኩኝ ምናምን፣ ታረቀን ሰላም ተፈጠረ። ትንሽ ግን በእናቴ ስህተት ምናምን አሁንም ችግር ተፈጠረ ማለት ነው። እሺ ያልኩኝ፣ አሁንም ላርስሽ ምናምን በሚል ምናምን ብዙ ችግሮች ምናምን ነገር ተፈጠሩ። መልሰ ደግሞ አንተ ከዛ በፊት እኔ የሰማሁት ቮይስ አለ ቤተሰብ እና ቮይሱን እዚህ ችጋ ላስገባላችሁና፣ አዳምጡት ሚስቴ አላቅም ለማለት ነው። ለማንኛውም ቤት ብቻዬን ነኝ ለምን አትመጭም ምንድነው የሚለው። እንደሰማችሁት እኔ ይህንን ነገርን ማመን ያቃተኝ እና በጣም ነው የከበደኝ። ማልቀስ አልፈልግም ነበረ ነገር ግን በቃ ብዙ ቀኖች እኔ ብቻይን አልቅሻለሁ፣ ብቻይን አንብቻለሁ፣ ብቻይን ብዙ ስቃዮችን አሳልፉ ያለው አላልቅስም ብዬ ነበረ። ነገር ግን እያንዳንዱ ነገር የሚያስልቅስ እንጂ የሚያስቅ ወይም የሚያዝናና ነገር አይደለም፣ እኔ ሕይወት ውስጥ እየተፈጠረ ያለው። ሁሉም ይመጣል፣ ምናምን ቁማሩ ተጫውቶ ይሄዳል። የኔ ሕይወት በጣም ከበደኝ ማለት ነው። አራስ ቤቱ እኮ ሰው እንዳለ እየተደሰተ ኢንጆይ እያደረገው እያጣጣመው ከልጆቹ ጋር ምናምን ነው የሚያሳልፉ። የእኔ ስቃይ ግን በዛ። የሰማችሁት ምንድን ነው የሚለው? ሚስቴ ወልዳለች እና ቤት አትመጭም ቤት ነኝ ምናምን ነገር ይላል። እኔ ካንተ ይሄንን አልጠብቅም ነበር። በታሪክ ይሄንን አልጠብቅም። የምጠብቀው ካንተ ይሄንን አልነበረም። እኔ ምንም አይነት ችግሮች የፈጠሩ ከጎኔ እንደምትሆን ነበረ ቃል የገባህልኝ እና ለልጃችን እንደስታ ምናምን አብረን እንደምንሆን፣ ልጄን እኔ ነኝ ያስገረዝኩት ምናምን፣ ስቃሁን አብሬው ያሳለፍኩት እኔ ነኝ፣ ብዙ ነገሮችን ያሳለፍኩት እኔ ነኝ ብቻዬን፣ ማለት ነው እቤት ምናምን ና የምትልኛ፣ ለካ ልታሳብደኝ ነው እንጂ ልትንከባክበኝ ምናምን አይደለም። እኔ ልታሳብደኝ ነው ልታስጨልለኝ፣ እንጂ ልትንከባክበኝ አይደለም። በሰራተኛ አንከባከብሻለሁ እኔ የቤት ካልሆነ ምናምን ነገር አልፈልግም ትለኛለ። እኔ በእናቴ እጅ ታርሻለሁ አውቅምና ልታረሲ እንፍቀድልኝ አልኩ። መጀመሪያ ራስ ፈቅዳ አመጣኸኝ፣ መጨረሻ ላይ ደግሞ የእናትህን ሀሳብን ሰማህና ሀሳብህን ቀየርክ። እሺ አልኩኝ። ታመምኩ፣ ደከመኝ፣ አመመኝ። ብዙ መከራና ስቃዮችን አሳለፍኩ ብቻዬን። አለቀስኩ ብቻዬን ማብራቴን አጥፍቼ ምናምን እና ብዙ ነገሮችን አሳለፍኩኝ ማለት ነው ብቻዬን። እና ሁላችሁም ግን ዱአ አድርጉልኝ፣ ሁላችሁም ዱአ አድርጉልኝ በያላችሁበት ቦታ። እንደው አድርጎልኝ፣ በጸሎት አስቡኝ። በቃ ከኔ ጋር ሆኖ የኔ ነገር ምናምን ማንም ላይ አይድረስ፣ እኔ ላይ አይድረስ፣ ሁሉ ማንም ላይ አይድረስ ነው የምላችሁ እና በጣም ከባድ ነው። በጣም ከባድ እኔ ለምን ይህንን ውሳኔ ወሰንኩኝ? ቀን ምናምን ምን አለ በቀረብኝ እስከ ማለት ደረጃ ደርሻለውኝ እና ምን አለ ባላገባው ምን አለ ሁለተኛሁለተኛ ዝዳረን ባላገባ ምናምን ነገር ይየ ጸጸትኩበት ነው ለና ልጄን ደግሞ ሳይ አይ እንኳንም አገባው እንኳንም ልጆች ሁለት ሆኖልኝ ምናምን እምልበት አመት ነው እና ብዙ ያለቀስኩበት አመት ነው ሁለት ሺህ አስራ ስምንት ብቻ ግን አልሐምዱሊላሂ ለሁሉም አልሐምዱሊላሂ በቃ ምንም ማለት አልችልም። ግን እኔ አሁን የወሰንኩት ውሳኔ አለ ለባሌም ሳልናገር ለእናቴም ሳልናገር ራሴን እና ልጆቼን ይዤ አንድ ቦታ አንድ ቦታ በቃ ከእነሱ ፊት እርቃለሁ። ከነሱ ከማን ናቸው ማለት ነው? እኔ ደና ስሜት ላይ አይደለሁም። ደና ጥሩ ነገር እየተሰማኝ አይደለም። እና ራሴን ለማዳመጥ ሞክራለሁ። ራሴን ከሁሉም አሸሻለሁኝ ማለት ነው። የወሰንኩትኝ ውሳኔ ቢኖሪያ ነው። ግን ደግሞ እኔ ከአረብ ሀገር ስገባ ወደ ሀገሬ ላይ ምናምን፣ በቃ የተስተካከለ ኑሮ ሀገሬ ላይ ገብቼ ምናምን እኖራለሁ ብዬ ነበረ ማስበው ግን እንዳሰብኩት አልሆነም። ይዘው ሀገር ላይ ላፋውኝ ደከምኩኝ። አገሬ ላይ ገባውኝ ምናምን ኑሮዬን እኖራለሁ ብዬ ሳስብ የማይሆን ነገር ህይወት ውስጥ የተፈጠረ ነው። ከአንድም ሁለት ህይወት ጀምሬ ሁለቱም የማይሆን ከኔም ችግር እንዳለ ጠንቅቄ የራሴን አውቀዋለው። ያደረግኩት ነገር የለም ያጠፋው ጥፋት የለም። ሁሉም የሚመጣ እንዳለ እኔን እየበደለኝ እየረገጠኝ ነው የሚሄደው። መጥፎ አስተሳሰብ የለኝም። ለሰዎች ጥሩ ከማሰብ ውጭ ጥሩ መጥፎ ነገር እናስቤላቸው አላውቅም። ለእኔ ግን የሚመጣው ምላሽ ጥሩ አይደለም። አላውቅም አራስ ቤት እኔ ወገቤን እያመኝ መቀመጥ የቻልጉኝ አይደለም። ማህፀን አካባቢ ምናምን ስፌት አለን ህመም ይሰማኛል። ግን ማረፍ አልቻልኩም። ይመጣሉ ምናምን በረንዳ ላይ እወጣለሁ። ጫጫ አለው ከነሱ ጋር ለአንቃ እስኪስ ተረተር ምናምን ማረፍ እያለብኝ ምናምን ከነሱ ጋር እንደዛ አይነት ነገር እናሳልፋለሁ። ከዛ ደግሞ ልተኛ ስል ምናምን ልጆች ምናምን ወይ ልጅ አለቅሰና መቀመጥ እንጂ መተኛት የለም። ይህ ወገቤ አረብ ሀገር ላይ የሰራውበት ድካም አለ እዚህ መጥቼ ምናምን ወልጄም አላረፍኩም ምናምንና እያመመኝ ነው። በቃ ዱ አድርጉልኝ፣ ዱ አድርጉልኝ፣ ጸሎት አድርጉልኝ ከጎን የሆኑ እንደምላችሁ አላውቅም እኔ ያለሁበት ነገር በጣም ከባድ ወላይ ላዚም። ወገቤን በጣም እያመመኝ ነው። ነተኛ ዲ አማረኝ፣ ናፍቀኝ ምናምን። እንዲህ ተገርዞውላ ይዥው እንደዚህ ሁለት እግሮቹ ይዥው ነው መተኛው። እንቅልፍ ራሱ ያው አሁን እሱ ቀን ቀን ከተኛ ቀን ምናልባት እንግዳ ከመጣብኝ እኔ ቁጭ ላለ ወይ እዚ ደግሞ ይተኛል። ከዛ ቀን ስለተኛ ማታ ይተኛል። ቁጭ ላለ ወይ ወገቤን ያመኛል። አረብ ሀገር የሰራው ብትህላ ስራ ሙሉ ደከሜ ደከሜ ግን ጉልበትን ሴቭ ማድረግ ለአሁኑ ጊዜ ይጠቅማል በጣም እና አሁን ራሱ ስቀመጥ ምናምን የተንቆራጠጥኩኝ ነው። ብቻ ዱ አድርጉልኝ፣ ዱ አድርጉልኝ። የደወላችሁን ለእኔ ዱ የምታደርጓላችሁ ጸሎት የምታደርጉልኝ አላችሁ፣ የደወላችሁ የምጠይቁኝ ብዙ ሰዎች አላችሁ። አመሰግናለሁ። ያሰባችሁት ሙሉ ይሆንላችሁ፣ ይሳካላችሁ። ይህን አይነት ትዳር አይግጠማችሁ። በቃ ምንም የምለው ነገር የለም ከዚህ በላይ ና